ባሏ አለ ባሏ እዚህን ያለው ልጊቷና ህፃኑ ልጅ የሉ እና በቃ ሱመያ፣ ይኸው የዲኤንኤው ምርመራ ውጤት ይሄን ይመስላል። በአንድ ቀን አጠዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያዩ ሰዎች ሳ ላጣራ ማለት ነው ከባሏ ሱመያ እንግዲህ ዛሬ በአዲስ ነገር መታለች ማለት ነው። እሱም በምን አዲስ ነገር የመጣችው በሰይድ ውሸትና የሰይድን ውሸት ልታጋለጥ የመጣችው የመጣችሁ ማለት ነው። እንግዲህ ሰይድ እንግዲህ ልጅ እንዳለው እና ያው ዲ ኤን ኤ ነው ምናምን ይህ ምርመራ ማለት ነው የእሱ ልጅ እና ለመሆኑን እንደማረጋገጥ ማለት ነው ምሬ ለሱመያ እንደሚናገር ምናምን ነበረ የተናገረው ከሰነበተ ማለት ነገር ግን ሱመ ሰይድ ውሸታም ውሸታም ነው አስመሳይ ማለት ነው። እና እንግዲህ ለሱመያ እየሰጣት መልስ እንግዲህ ሱመያ ጋር ያራርቀዋል እንጂ መቼም ቢሆን አያቀራርበውም። ስለዚህ ማመን ስለማይፈልግ መካድ ስለፈለገ ምንድን ነው ያለው እንግዲህ ልጅቷ የለችም፣ ሌላ ሀገር እንደሄደች ባሏ ጋር ትጣልታለ፣ እኔም ከሱ ጋር ብዙ አንነጋገር አላለም? ውሸቱ ማለት ነው። ውሸት አቤት! ወንዶች እኮ ውሸታቸው ውሸት አይደለም፣ ታድለው ውሸቱን ሲችሉበት። በነገራችን ላይ ሰይድ ማለት ነው የዋሸው ሱመያ ብቻ ሳይሆን ተመልካችን ነው አለቀ የዋሸው ቱመያም ብቻ ሳይሆን ተመልካች ለተመልካች ነው ክብር የሌለው ማለት ነው። በባልና በምሽት ሲሆን መቼም መገጫጨትና መጣላት ያለ ነው። ነገር ግን ሳይድ ለምን በዚህ ልክ በዚህ ልክ የውነት በጣም ይደብራል ማለት ነው። እንግዲህ ከአሁን በፊትም ስለ ሰላምም በጣም ብዙ ነገር ተናግሯል ማለት ነው። ሰላም እሱን እንደምትወደው እና ከሰላም ጋር ሬሌሽን እንዳላቸው ሁሉ ተናግሯል ማለት ነው። የምር በጣም ይደብራል ግን በዚህ ልክ ማለት ነው። ስለዚህ ፓስፖርቷን ስጣት ስትል አስጠንቅቀዋለች ማለት ነው። ሰይድን ልጆችን ልጆች ማየት ቢፈልግ ትዳሩን ማየት ቢፈልግ ትዳሩን ቢፈልግ ኑሮ በዚህ ልክ አይወርድም ነበረ። ግን ሰይድ ውርድ እያለ ነው በጣም ከበፊቱም፣ በነገራችን ላይ እሱ ነው የወረደ። ምክንያቱም እየደገምኩ እንደምለው ያው ሱመያን በበረሃ በየመን ላይ ጥሎ ነው እሱ ከዚች ካዩ በረኪና ጋር ሰርጋቸውን ፏፍት ንብለው ያገቡት ማለት ነው ሰላም ሰላም ውድ እና የተከበራችሁ ቻናል ቤተሰቦች እንደት ናችሁ ደህና ናችሁ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው ማለት ነው እንዲሁም ቤተሰብ ስለሆናችሁ ከልብ ነው የምናመሰግነው ማለት ነው ስለዚህ እንግዲህ ዛሬ በአያልቅበት ሰይድ እና ማነበር ማን ነበር መጥቻለው ማለት ነው ሱመያ ማለት ነው እንግዲህ በሰሙን ከበረኪና ጋር መስራቱን ትቶ ሌላ አዲስ አጀንዳ ነው እየያዘ የሚመጣው ማለት ነው ሳይዱ። ነገር ግን ተመልካችንም እየዋሸ ነው ማለት ነው። ይሄ ልጅ ተመልካችንም ዋሽቷል ማለት ነው። ሱመያም ብቻ ሳይሆን ተመልካችንም ዋሽቷል ማለት ነው። በዚህ ልክ ግን መሆን የለበትም። እውነቴን ነው የምላችሁ። እንደምን አስበህ ነው አንተ ሳይዶ የምትባለው ማለት ነው? ግለሰብ ግለሰብ እያልኩ ነው የማወራህ እና እንግዲህ ስለ ወይኔ ጠፋብኝ ነው ያለቀው። ምናቴ ስለምርመራው ማለት ነው በቃ ኦኬ። ስለምርመራው እናወራ፣ ምክንያቱም ይሄ የሱ ልጅ እና የእሱ ልጅ አለመሆኑ የሚያረጋግጥ ምርመራ ማለት ነው። ስለዚያ ልናወራ ነው እና ይሄ ምንጣፍ አያምርም፣ እንደት እንደሚያምር እዩትማ ማለት ነው። ወይኔ ደግሞ በእዛ ላይ ቆሻሻ እንደት እንደሚችል ምን ዝም አዎ። ይሄ ምንጣፍ ከገዙት ማለት ነው ስንት ዓመቱን የኢትዮጵያ አሪፍ ምንጣፍ ነው ቅመሞች ውሃ ያለ ቤት ያጋጥመን፣ አሜን ብሎ በመጀመሪያ ምስኪኖችን የቅመሞች ምስኪኖችን ማለት ነው እና ለዛ ነው እላችኋለሁ። እና በጣም ደስ የሚል መጣፍ ነው ባይዘወይ ማለት ነው። እናም የመጣሁላችሁ ማለት ነው እንግዲህ ዛሬ ስለ ሰይዱ ነው ማለት ነው። የመጣሁላት ሰይዱ ውሸት አሜን ሰይዱ ውሸት መቼም ቢሆን አያልቅም ማለት ነው። እንግዲህ ሰይድ ምንድን ነው ያለው? በቃ ሰይድ የተናገረው ነገር ሱመያ ሁሉም ነገር ሰይድ ውሸት ነው። አንድም ሰይድ የሚያወረው ነገር ሁሉ እውነት የለም፣ ሰይድን አትመኑት ስትል ተናግራለች ማለት ነው። ሱመያ እንግዲህ የተናገረው ነገር ሁሉ ምንም ነገር እና እሱን ተወ፣ ውሸቱን ተወ፣ እና የሰላምን ፓስፖርት ካልሰጣት ለሚመጣው ነገር ሁሉ ተጠያቂው አንተ ነህ ብላ መስሰተዋለች ማለት ነው። ሰይዱን ፓስፖርቱን፣ ሰላም በነገራችን ላይ ስልክማ ተነሳም ማለት ነው። የት እንዳለች የት እንዳደረጋትም አይታወቅም ማለት ነው። ሱመያን ካላገናኛችሁን ሱመያ ያለችበት እንዲ በግድ ነው። በቃ ሱመያ አትፈልግም እንዴ? ሱመያ ካልፈለገችስ ምክንያቱም አንተ ብዙ ሴቶች ጋር እየሄድክ ነው። እንዲ ምን አስበህ ነው? ማንኛውም ሴት ቢሆን ወንድ ልጅ በበላይዋ ሲይዝባት አትወድም ሴት ልጅ ይሄ የታወቀ ነው። ሶ ስለዚህ አንተ ደግሞ ከብዙ ሴቶች ጋር ሪሌሽን አለ ማለት ነው። ስለዚህ አትፈልግም። ስለዚህ ምን አድርጊ ነው ምትላት? አዎ ካልፈለገች መብቷ ነው። በግድ ምን ነው እንደዚህ አንተ ተጃጃልክ። ሲቀጥል ደግሞ ጥፋቱ የራስህ ነው። ጥፋቱ የራስህ ነው። ከዚህም ከዚም ከዚህም ከዚም ሴት ጋር እየተሽለጠለጥክ እንዴት ነው ታዲያ እንትን የምትልክ እንዴት ነው ሱመያ ከአንተ ጋር የምትሆን? ስለዚህ አንተስ ትዳርክን ብትፈልግ ኑሮ ይህን ሁሉ ጥፋት አታጠፋም ነበር። አሁን ደግሞ በድጋሚ ሌላ ጥፋት ውስጥ ነው የገባህ። ስለ ሰላም ራሱ ያጠፋኸው ጥፋት ጥፋት አይደለም ማለት ነው። ስለዚህ ልጅቷን በቃ ከጣልክበት አምጣ፣ ፓስፖርቷን መልስ ማለት ነው። አንተ ሰይድ የምትባለው ግለሰብ ማለት ነው። አዎ ሰይድ የምትባለው እውነቴን ነው እንዴ? ቆይ ምን ታድርግህ? እሷ ሰላም ምን ታድርግህ? እና ሰይድ በጣም ኃይለኛ ጥፋት አለበት። እውነቴን ነው የምልክ እውነት እውነት፣ እዚህ ልክ ደግሞ ውሸት ደግሞ ይደብራል። ውሸት ውሸታም ውሸታም፣ በነገራችን ላይ ወንዶች እኮ በተፈጥሯቸው ውሸታሞች ናቸው፣ ወይም ተቃላቁሳ ውሸታሞች ናቸው ስላችሁ ደግሞ ይቅርታ፣ ሁላችሁንም አይደለ ወንድ ብቻ ውሸት ነው ተናግረው ሴት የማሳመን ምናምን በቃ። እና አሁን ይህ ልጅ አሁን ራሱ አስባችሁታል፣ ይት እንዳለች አላቅም ምናምን ከሀገር ወታለ ጭራሽ ምናምን እያለ ተመልካችን አላዋሽም፣ ውሸታሞች ንጥቃምና ሀንተ ሰይድ የምትባለዋል ማለት ነው ሰይድ ውሸራሀ ውሸት እና ይሄን ብላለች፣ ማለት ነው ሱመያ። ስለዚህ እናንተ ምን ትላላችሁ ተመልካቾች? ጥፋቱ የማንን የሰይድ ምክንያቱም የሰይድ እንደሆነ ሁላችንም ጠንቅቀን እናውቃለን ማለት ነው። ናሀ ቤተሰቦቻችን፣ እናማ ይሄን ያለው ማለት ነው። ሌላ እንግዲህ ያው አዳዲስ ነገር ሲመጣ እየተከተል እየመጣን እኛም ከጌት ከጌት ከጌት እናቀብላችኋለን። ያው መዳመም ስልክ አትያዙ ብላናለች ግን አንሰማትም። ስንሰማት እኮ ነው እንዴ፣ ለእኛ ስማናለን። እኛ ስንሞት እንደዚህ ኩሽና ላይ ታሽገን እንደንትን እንደ ምንድነው እንደ ልብስ ነው፣ እንደ አዲስ ልብስ ታሽገን እንሞት እንዴ? መሞት አለብን? እሷ እንደፈለገች ብትጮህ ችግር የለውም ማለት ነው። ማለት ቅመሞች የስሩ ቻናላችሁን ስሩ። ሁሌ ሰው ገረድ ለምን ይሆናልን? ከዛ ቻናላችን ካደገ በኋላ ብትጮህ ምን ብትል፣ ኢትዮጵያ እንሄዳለን የት ማታገኘንም። አዎ፣ እና ለሷ መልስ ምናምን አረቃት አትስጡ። ምክንያቱም እንብላችሁ አረቃት አትስጧት። ምንም ማፊ ፋይዳ። አረቃት ሰጣችሁ አሰጣችሁ እነሱ የሆናቸው ማለት ነው። ታጥቦ ጭቃ ስለሆኑ እንደዛ ነው የምላችሁ ማለት ነው እና